ሁሉም ሰው ጉድለት አለበት። እኔ ሙሉ ሰው ነኝ ብለን ካመንን አንዳችን ለአንዳችን ባላስፈለግን ነበር። ዋናው ቁም ነገር እኔ ሙሉ ሰው ነኝ ብሎ ራስን ከማሞኘት እንደው ብቻ ለማስተካከል መሞከር ወይም አንዳችን የአንዳችንን ድክመት በመቀበል ድክመቶቻችንን እየተቀባበልን እየተቻቻልን መኖር ደግሞ ሌላኛው አማራጭ። እግዚአብሔር የእጅን ስራ እንዴት እንደሚባርክ ታያላችሁ። እኔ እውነቴን ንም ነግራችሁ አዛኝን በከንቱ ማጽናናት ላጽናናችሁ አይደለም። አምናችሁ ትንሽ ስራ ጀምሩ። እግዚአብሔር ይባርክላችኋል። እውነቴን ነው። እማላምነውን አልናገርም። ትንሽም ነገር በቃ የአምስት ብር የአስር ብር ስራ ቢሆን ስራ ስሩ። እግዚአብሔር ይባርክላችኋል። እግዚአብሔር ይባርክልን ይቀድስልን። ሞክር ሞክር፣ እምቢ ካለህም ሞክር ነው። ጊቫፕ የሚለ ነገር የለም። በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለን የሞክረኑ ካልተሳካ እንዳይቆጭን ስለዚህ ደጋግመን ደጋግመን ደጋግመን ተስፋ መቁረጥ ለኔ ጋር ቦታ ያላት። የትም ብትሄድ ሳትፈራና ሳትኮራ እንድትቆም የሚያደርገ ነገር ቢኖር ስራ ነው። ስራ ያስከብርሃል። ብቸኛው ከሰው እኩል ለመሆን ያለ አማራጭ ሥራና ሥራ ብቻ ነው። እንዲህ እንደ አንተ ብቻ አንገትህን ደፍተህ አላማ ላይ አተኩር እንጂ ስኬት እየተሳበች እንዲህ

እና ሎ እሄዳለሁ ሰውን ጠይቃለን እላቸዋለሁ። ማለት የሰው ልጅ በፍጹም እንዳታምናቸው፣ የሰው ልጅ ክፉ ናቸው፣ በጣም እንደውም ልንገርህ፣ ጓደኞችህ ናቸው ለአንተ ክፋት የሚያስቡልህ ይመስለኛል። እንግዲህ ሎየና ግኝተናል። አራት ኪሎሜትር ይላል ቱልቦሎ እና ቤተሰብ ትኬት ቁረጥ ምናምን አሉኝ። ትኬት ለመቁረጥ እየሄድኩ ነው ማለት ነው። ትኬት ቆረጣ እዛጋ ቀይን አስቀምጫዋለው። ጀርመን እንደምታዩት እዛ ጋ ማለት ነው እና እኔ ልቆርጥ እየሄድኩ ነው እና እየሄድኩ ነው ማለት ነው። ትኬት ቆርጬ ምናምን ደግሞ ያለው ነገር አሳያቸዋለሁ፣ አሳውቃቸዋለሁ። ነው ምናችሁ ቤተሰቦቼ፣ ዛሬም አራስ ልንጠይቅ ነው የምንሄደው። ድጋሚ ነው የምነግራችሁ፣ አራስ ጥየቃ እንሄዳለን ማለት ነው። ተከታተሉ፣ ኔትም እንዳትሄዱ ቤተሰቦቻችን፣ ግራንድ ቢሊየ ና ትሉ

ሰላም ሰላም የተወደዳችሁ ውድ የሚኪ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ በጣም ደህና ነኝ። ዛሬ እንግዲህ ተከስቻለሁ። የተከሰትኩበት ምክንያት ደግሞ አራስ ጥየቃ ልንሄድ ነው ነው የምላችሁ። ማለት በቃ አራስን እንጠይቃለን። አሁን ያለሁት ያው እንግዲህ ካሜራው ላዝዙር ና ላሳይ። እንደምታዩት ያው መናኸሪያ ነው ያለሁት ማለት እና መናኸሪያ ነው ያለሁትና፣ አራስ ጥያቄ እንሄዳለን ማለት ነው። አራስ ማንን ነው የምንጠይቁት ካላችሁ፣ ደግሞ ቪዲዮን እስከ መጨረሻ ካያችሁ ባላ ራሷን ታያታላችሁ። ልድ ማለት የወለደችዋ ማን እንደሆነች ምናምን ታያላችሁ ማለት ነው። እና ቤተሰብ የተመንዳት ሄዱ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ከወሊሶ ልሄድ ነው። ከወሊሶ እንግዲህ ሌላ ቦታ ልሄድ ነው። ያው እንግዲህ ወሊሶ ላይ አይደለችም ያለችው እና እሷን ጥየቃ የት እንሄዳለን ማለት ነው፣ ወደ ቱሉ ቦሎ እንሄዳለን። ቱሉ ቦሎ ከሄደም በኋላ አራሷን አሳያቸዋለሁ ማለት ነው። የት መንዳት ሄዱ፣ ላይክ ሼር ሰብስክራይብ አድርጉ። በጣም ነው መወዳችሁ ስለምታበረታቱኝ አመሰግናቸዋለሁ። እኔ መኪና እዚህ እየጠበኩኝ ያለሁት ያው በትኬት ነው እንግዲህ ያው የሚቆረጠው እዚህ መኪና እየጥይ እስኪሞላ ምናምን እየጠበኩኝ ነው። በዛ ማል ነው ለእናንተ ኢንትሮ ልስጥ ምናም ብዬ ነው ሀሳቤም አልነበረም፣ ግን ቪዲዮ ልስራ ምናም ብዬ ነው ባገኘው ታጋጣሚ እና ወዳችኋለሁ። ላይክ ሼር ሰብስክራይብ አድርጉ። እኔ መጣው ነው ማከብራችሁ። እስከ መጨረሻው ተከታተሉኝ። ሐሳብ፣ አስተያየታችሁን ደግሞ ኮሜንት ላይ አድርጉልኝ። መልካም ጊዜ እንግዲህ ውድ ቤተሰቦቻችን እንግዲህ ከመናሪያ ወተን ጉዞ ጀምረናል ማለት ነው። ጉዞ ወደ ወቢቷ ቶልቦሎ ይላል እንግዲህ። አብራችሁኝ ዋሉ፣ አብራችሁኝ ይሄን ቪዲዮ እስከ መጨረሻ እዩ። እንግዲህ አራስ ጥየቃ ነው እኔ ሄደው። ከዚህ በፊትም በፊት እንደነገርኳችሁ እና ለአራሷ ሄደን ስጦታውን እንሰጣታለን። የገዛንላትን ዕቃ እንደምትወደው ተስፋ አደርጋለሁኝ። እና በመንገዴ ላይ ትንሽ ላሳያችሁ ነው ያ ትስቴ። ይህቺን ጸሐይ አታምርም? እና ውድ ቤተሰቦች፣ ያው ወዲያው መመለስ ስላለብኝ ያው እንግዲህ ችኩል ችኩል እያልኩኝ ነው። እንግዲህ ደረስን። አገራቸው አብራችሁ ይሆኑ እሺ፣ እስከ መጨረሻ ይካጣችሁኝ ማለት ነው። በውሻ ተነክሼ ሁለት እና በውሻ ልነከስ ነው ልበላ ነው። ሰላም ሰላም ቤተሰቦች፣ ትላንት የሆነ ቪዲዮ እየሰራሁ ነበረ ማለት የወለደ ሰው ነበረ እና የአንድ ሰው ለመጠየቅ ይሄ ብያለ ማየሆን ነገር ተፈጠረ ትልቅ ችግር ማለት ነው። እንዴት ብዬ እንደምነግራቸው አላውቅም። የምሬን ነው። በቃ እኔ ያህና ያለፍቼ ያህና እንደዛ ነገር ቃገዝቼ ማለት ለሰው ያ ሰው ለእኔ ትልቅ ቦታ ነበረው። ማለት በቃ እኔ እንጃ እንዴት እንደምነግራቸው አላውቅም። በጣም ሲጠብቀኝ የነበረ ሰው ነበረ። በዛ ላይ ደግሞ በቃ ቤተሰብ ነው። በቃ ለእኔ ያ ሰው ትልቅ ቦታ ነበረው እና ትልቅ ችግር ተፈጠረ። በዛ መል እንዴት እንደምናገር አላውቅም። ቪዲዮ ራሱ ፖስት ይላቸዋለሁ። ቀጠሮ ምናምን ነግሪያቸዋለሁ። ነገ አራስ ጥየቃ ምናምን የፎቶ ምናምን ለቂ ላ ማለት ነው የአራስ መኝታ ትንሿን እና የልጁ መተኛ አለ አጎበር ምናምን ገዝቼ አስቤያለሁ፣ እንጂ መኪና ይዤ እየሄድኩኝ ያለ ያው፣ ሰዓቱም የሄደ ነበረ። እዛ ደረስኩኝና ልክ ቤታቸው ጋር ከደረስኩ በኋላ ትልቅ ነገር ተፈጠረ። እኔ በቃ አልጠበቁም፣ ማለት ሲጀመርም ደግሞ እንዴት እንደምነግራቸው አላውቅም። ቤተሰብ በቃ ያን ነገር አላሰብኩትም ቢሰጉትም ይሄ ነገር ይፈጠራል ብዬ አቅጄ አልነበረም። ግን በቃ ያ ነገር ለበጎ ነው ብዬ ያዝኩኝ። ብቻ እኔ በቃ እናንተም ቤተሰቦቼ ናችሁ እና ምን ብዬ ነበር ስ ነበረው ግን አልሆነልኝም፣ አልተሳካልኝ ምን አይነት ምን አይነት ምን አይነት ምን ብዬ ልንገራችሁ ምን አይነት የተመታ ምሽት እንደነበረ የተመታ ቀን እንደነበረ በሰው ሀገር እንጄ እንጃ ብቻ ግን ያው ለበጎ ነው ሁሉም ነገር። እናንተ ጋር ደግሞ ግማሽ ነገር ከማቀረብ ብዬ ነው አሁን በዲቪዶ ተቀምጬ ነው ያልኩት። በቃ ውስጥ እየተቃጠለ ነው ያልኩት የምሬን ቤተሰብ ውስጤ በጣም ሲቃጠል ነበረ። በጣም ከፋኝ። ይሄን ያህል ቪዲዮ ቀረጬ ለቤተሰቦች አደርሳለሁ ብዬ ብዙ ነገር በቃ መስዋዕት አድርጌ ነበረ፣ ግን እስከ መጨረሻ ትልቅ ችግር ነበረ ያላሰብኩት እንደውም ያላሰብኩት ምን አይነት ማለት ብላ ከስራ ወጥቼ ነው እግረ መንገድ የሄድኩት። ማለት በቃ ነገ ጠዋት ስራ ስለምገባ ማደር ምናምን የለብኝም ደርሼ አምሽቼ ቢሆን እመጣለሁ ምናምን ነበረ የሄድኩት፣ ግን ደግሞ እንዳሰብኩት አልሆነልኝም። ብቻ ያጋጥማል፣ እግዚአብሔር ይመስገን፣ ያጋጥማል። ዛሬ ቀኑ ደብሮኝ ነው ምን ልልቀቅላችሁ ቪዲዮ እንኳን ሰርቼ፣ ፎቶ እንኳን ፖስት አድርግቼላቸዋለሁ። እና እኒህ ቤተሰቦች እየጠበቁ ነው ምን ልቀቅ ምናምን እያልኩ ነበረ። ቤተሰቦች እንደምትረዱ ተስፋ አድርጋለሁ። በጣም ይቅርታ በጣም ይቅርታ፣ ብቻ አላውቅም። እናም የተፈጠረውን ችግር ልንገራችሁ የቱበት ቦታ ልክ በራቸው ጋር ሲደርስ ስልኬ ቻርጅ ሰ አያናድድም? የምሬ ነው። በጣም ለፍቼ የነበረ በጣም ቢዚ ሆኜ የነበረ እንዴት ቻርጅ አለማድረጌን እንዴት እንደረሰው ቻርጀር አለመያዜ እንዴት እንደረሰው አላውቅም ቤተሰብ አላውቅም። ልክ ቤት ስገባ ቪዲዮን ታዩታላችሁ ይጋደቁ ምናምን። ልክ ቤት ስገባ ቻርጀር ዘጋብኝ እና መሸ። በዛ ላይ ሰዓቱም እየሄደ ነው። ቻርጀር ግቼ ያው አራሷ እንዳላሳያችሁ የወለደችዋን ሴት እንዳላስታውቃችሁ ምናምን አልቻልኩም። በቀጣይ ቪዲዮ እንኳን ቢያንስ እንኳን ሌላ ጊዜ ሲሄድ ምናምን አስታውቃችኋለሁ። በጣም ይቅርታ። ለዛሬ ግን አራስ ጥየቃ ብዬ ነገሮችን ሁሉ ተበላሽቶብኛል። ብዙ ነገር ተዘበራርቆብኛል። እስካሁን ስጨነቅ ነበረ ምን ላድርግ ብዬ ነው እና ይህ መልስ ይሆናል። በቃ ለእናንተ እና አፉ ይቅርበል እንድጠብቁ አድርጊያችሁ እንኳን ያሉ ነገር ናያርጉ እና ቤተሰብ በጣም ይቅርታ። ከልብ ነው የተሰማኝ። በጣም ይቅርታ አስቤ ነበረ እንደዚ አይነት ብሎ አሳልፋለሁ ብዬ ደስ ብሎኝ ቃጌ ስ መናሪያ እጅ መኪና ሳፍሬ ሌላ ሀገሬ እጅ ሁና በቃ ቻላቅም በቃ ማታ እየተናደድኩን የመጣሁት ጨጓራ ራሷ ሞኛል። እንዴት ናም ብዬ ተጨንቄ ማለት ነው ካደርጉ ጠዋት ስራ ገቢ ነኝና ስለማልች ስለማልችል ነው ቻርጅ አድርግች። እንኳን በቃ የሆነው ሆኗል። ዋናው እኔ እጅ ስጦታው መስጠቴና ያው እናንተ የቀረ የጎደለባችሁ ለባችሁ ያው የወለደችዋን ሴት ለማግኘት ነው። በሌላ ቪዲዮ አሳያችኋለሁ። በጣም ይቅርታ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ይሄን አይታችሁ ደግሞ እንደማይደብራችሁ ተስፋ አደርጋለሁ። ቪዲዮን እስከ መጨረሻ ስላያችሁ ላይ አመሰግናለሁ። መልካም ቀን ይሁንላችሁ። ወዳችኋለሁ በሀገር ውስጥ በሀገር ውጭም ያላችሁ ፈጣሪ ከእናንተ ጋር ይሁን፣ ብርታት ይሁናችሁ። ዘና በሉ እንደ 2018 የእናንተ ናትና ጠንከር በሉ። ወዳችኋለሁ። መላቡ ኢትዮጵያውያን በጣም ነው ወዳችሁ፣ በጣም ነው አከብራችሁ። በዚያው አጋጣሚ ላይክ፣ ሰብስክራይብ አድርጋችሁ እኔን አበርታችሁኝ አመሰግናለሁ። ዛሬ በቃ ያው ቢሮ እኔ ይሄን ነገር ልስጣችሁ ብዬ ነው ቢሮ ይሄ ነው። በቪዲዮ ምኳነታቸው ታ ድንገት ናላ ፋሚሊ ያካያችሁ ነው ምሰራ በቦታ ይሄ ነው እና ወሊሶ ከመጣችሁ እንገናኛለን ማለት ነው። ወዳችሁ፣ በጣም አከብራችሁ። መልካም ጊዜ ላችሁ። ወዳችሁ።